ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የህዳር 6 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋባሃ ሚኒሊክ እዝ የደጋው መብረቅ ኮር ከወቄት እስከ ፍላቂት ባለው ቀጠና በርካታ ባደረገው ውጊያ ከፍተኛ ድል ማግኘቱ ተገልጿል። ዝርዝር ግንባር መረጃዎችን ይዘናል። ዐቢይ አህመድ በወልቃይት ጠገዴ ቀጠና ጦርነት እንዲነሳና የጦርነት ዝግጅት እንዲደረግ ቅስቀሳ እያደረጉ ነው። ጀነራሎቻቸውን ልከው በወልቃይት በኩል ዝግጅት እንዲደረግ አዘዋል። የተባበሩት አረብ ኤምሬቶች ገራት ሀገራት ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች ነው ተብሎ አልሰሙታላችሁ በደቡብ ኢትዮጵያ የተከሰተው በሽታ ማርበርግ የተባለ ቫይረስ መሆኑ ሲገለጽ ከሚያጠቃቸው ሰዎች መካከል በአማካይ ግማሹ እንደሚገድል ተገልጿል የተባበሩት መንግስታት የሱዳን የጅምላ ግድያ ፈጻሚዎችን ተጠያቂ የሚያደርግ ምርመራ እንዲካሄድ ወስኗል ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል የሮሃ ቲቪ ወቅታዊ ና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክ እና ሸር በማድረግ አሁኑ ነው ቤተሰብ ይሁኑ። ዓለም አቀፍ የሻማ ማብራት ፕሮግራም የአማራ ሞት ይብቃ ስለ እህቶቻችን ስለ አባቶች ስለ ምዕመናን ዝም አንልም በሚል በመጪው ህዳር 6 ቀን 2018 ዓ ም ወይም ኖቬምበር 15 2025 ከ6 ፒኤም ኢስት ጀምሮ ይከናወናል። ፕሮግራሙ ቨርቹዋሊ ወይም በኦንላይን የሚካሄድ ሲሆን በዋና ዋና የሚዲያ ቻናሎች በቀጥታ ይካሄዳል። በአማራ ማኅበራት ኅብረት ሰሜን አሜሪካ ፋናና ከአማራ ሚዲያ ካውንስል ጋር በተዘጋጀው በዚህ ፕሮግራም ላይ እንዲሳተፉ ጥሪ ቀርቦለታል። አፋባሀ ሚኒሊክ እዝ የደጋው መብረኮር ከወር ከወቄት እስከ ፍላቂት ባለው ቀጠና በርካታ ባደረገው ውጊያ ከፍተኛ ድል ማግኘቱ ተገለጸ። አፋባሀ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረኮር አንሻ ክፍለ ጦር በአገዛዙ ኃይል ላይ በወሰደችው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክ ሰርታለች ሲል እዙ አስታውቀዋል። ከማለዳው አራት ሰዓት ጀምሮ እስከ ምሽት አንድ ሰዓት በዘለቀው እልህ አስጨራሽ አውደ ውጊያ ከመቄት እስከ ፍላቂት ቀጠናውን ዘርግቶ ሲለበለብ ያመሸ የብልጽግና ሰራዊት ሙሉ በሙሉ በሚባል ደረጃ ተደምስሷል ተገኝተዋል። ሰራዊት ሙትና ቁስለኛውን በስምንት ፓትሮል ሲያጓጉዝ የዋለ ሲሆን ሶስት ፓትሮል ሙት አምስት ፓትሮሎች ቁስለኛን ጭነው ሲያመላልሱ ብለዋል። በሌላ በኩል ስርአቱ በአማራ ህዝብ ላይ እየተፈጸመበት ያለውን ግፍ እያየን መቀጠል ስላልቻለን ከወንድሞቻችን ጎን ተሰልፈን ህዝባችንን በካስ አለብን በማለት በዛሬ ሁለት የፋኖ 4ራተኛ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት ኃይሎች ሁሉም የአማራ ተወላጅ ለመውጣት ይፈልጋሉ፣ ነገር ግን ይገሏቸዋል ነው የሚባለው። ቢሆንም ግን ለመውጣት አልመቻች እያለ ነው እንጂ አሁን ላይ ማንም መቆየት አይፈልግም በማለት ገልጸዋል። በተመሳሳይ አፋባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ የ109ኛ ኮር 77ኛ ክፍለ ጦር አካል በሆነው ዘመነ ሻለቃ በሚያስተዳድረው ደንቡን ቀጠና የአገዛዙ ኃይል ከሌሊቱ 9 ሰዓት እንቅስቃሴ ያደረገ ቢሆንም ሁሌም የዘመነን ሻለቃ ልጆችን ክንድ መቋቋሚ ያቃተው የአገዛዙ ሰራዊት ንጹሀንን በአደባባይ ረሽኗል። የአገዛዙ ሰራዊት የመጣበት አላማ ሳይሳካለት ሲቀር ምንም አይነት ከትግሉ ጋር ግንኙነት የሌላቸውን ግለሰቦችና የትምህርት ቤት ጠባቂን ጨምሮ በመረ የተለመደ ተግባሩን ፈጽመዋል። ትናንት ህዳር አምስት 2018 ዓ ምት አስር አለቃ ፍሬ ማጥናፎ ብርጌድ ባደረገችው የሁለት ከተሞች ልዩ ኦፕሬሽን አገዛዙን ጦር ስትረፈርፈው አርፍዳለች። በዚህ ከሌሊቱ 12 ሰዓት ጀምሮ አዲስ ቅዳም ከተማና ችጓሊ ታዳጊ ከተማ ላይ በተደረገ ልዩ የማጽዳት ኦፕሬሽን አዲስ ቅዳም ከተማ የተከማቸው የብልጽግና ታጣቂ ከምሽጉ ሳይወጣ ባለበት የተረፈረፈ ሲሆን ችጓሊ ከተማ ውስጥ በመግባትም ያገዛዙ ኃይል ይዘርፍባቸው በነበሩ ችጓሊና ችጓሊ አቅራቢያ የሚገኙ ቦታዎች ላይ መጥ የተመጠነ ሰፊ ማጥቃት በማድረግ ድል አድርጋለች። በዚህም መሰረት ችጓሊ ላይ ስድስት የብልጽግና ታጣቂ ተወግዶ አስራ ሶስት ቁስለኛ ብዛት ካለው ቁሳቁስ ጋር በውጤት አስመዝግቦ መውጣት የተቻለ ሲሆን በአዲስ ቅዳም ኦፕሬሽንም ዘጠኝ የተደመሰሰ እንዳለና አስር ቁስለኛ መደረጉ ተረጋግጧል። አብይ አህመድ በወልቃይት ጠገዴ ቀጠና ጦርነት እንዲነሳና የጦርነት ዝግጅት እንዲደረግ ቅስቀሳ እያደረጉ ነው። ብልጽግና ላለፉት ለአምስት ዓመታት በፖለቲካና በህግ ለአማራ መመለስ ያልቻለው ወልቃይት ጠገዴ ሰቲት ሁመራ ዞንን፣ አሁን እንደ አዲስ የጦርነት መቀስቀሻና የማዝመቻ መሳሪያ አድርጎታል። ከአምስት ዓመት በፊት አማራ በተጋድሎ በደሙና በሞቱ ያስመለሰውን የወልቃይት ጠገዴ ርስቱን ብልጽግና ላለፉት አምስት ዓመታት ለፖለቲካ መጠቀሚያና ከህዋት ጋር የመደራደሪያ አካል አድርጎት ቆይተዋል። ሆኖም ለህዋት ወልቃይትን ለመስጠት የሚመጡ መደራደሪያዎች ላይ ባለመስማማቱና በጦርነት አባዜው ዳግም ወደ ውጊያ ሲገባ የ2013ና 14ን ቁማር መጫወት ጀምረዋል። በዚህም ለጀኔራሎቻቸው የሰሌጥ ምርት ማሳነት ያከፋፈሉትን ወልቃይትን አሁን ለዳግም ጦርነት መቀስቀሻነት ወልቃይት በጌ ምድር ነው እያሉ ነው። አማራ ወልቃይት የራሱ መሆኑን የርስቱ መገኛም በጌ ምድር መሆኑን አጥቶት አያውቅም። ሆኖም ይህን የማንነት ጥያቄውን በጉልበት እንደተወሰደበት በጉልበት ቢመልስም የፖለቲካዊና ህጋዊ መፍትሄ ተሰጥቶት ግን ጉዳዩ እልባት እንዲያገኝ ይፈልጋል። ወልቃይት ጠገዴ የጎንደር በጌ ምድር አማራ አካል ነው ሲሉ የተሰሙት ጀኔራል መልካሙ በየነ ናቸው። ጀኔራል መልካሙ በየነ የተባሉት የአገዛዙ ጀኔራል መኮንን ትናንት ሰሜን እዝ የካደና የወጋ ወያኔ ኢትዮጵያ ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉም ነው ወልቃይትን መነሻ አድርገው የጦርነት ቅስቀሳ አድርገዋል። ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ህዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋ ለማዘጋጀት ግድ ይላል ሲሉም ነው የተሰሙት። አክለውም የወልቃይት ጠገዴ ህዝብ የጎንደር በጌ ምድር አማራ አካል ነው ሲሉ ተደምጠዋል። ጀኔራል መልካሙ በየነ የጥንት ጠላቶች የተፈጥሮ ሀብታችን ለመጠቀም ከውስጥ ባንዳዎችና ወዳደሮች ጋር በመተባበር ቀጠናችን ወደ ግጭት አዙሪት ለማስገባት እየሞከሩ ሲሆን አገራችን ያላትን ሀብት በመጠቀም እንዳታድግና ህዝቦቿም ተጠቃሚ እንዳንሆን የሚያደርጉ ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሌ ባንዳዎች መታገልና መመከት አለብን ማለታቸውንም ነው የዞኑ ኮሚኒኬሽን የገለ ይሁን እንጂ እኚህ ጀኔራል ብልጽግና በሰላሙ ጊዜ በጀት ባልመደበበትና እውቅና ሊሰጠው ባልፈለገው የወልቃይት ቀጠና ተገኝተው ለጦርነት ተዘጋጁ ብለዋል። ከሰሜኑ ጦርነት በኋላ በአገዛዙ ጦር አዛዦችም ሆነ የፖለቲካ ባለስልጣናት ሲነገር የማይሰማውን ወልቃይት የበጌ ምድር ነው የሚለውን ዘመቻ ዳግም ጀምረዋል። ይህም አማራ በደሞ ያስመለሰውን ርስት ሁሌም የጦርነት ቀጠና እያደረጉ መኖር ደግሞ የአብይ አህመድና የአገዛዛቸው ቋሚ ዓላማ ነው። የተባበሩት አረብ ኤምሬቶች የውጭ ሀገራት ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች ነው ተባለ። ወታደራዊ ማሰልጠኛው እየተገነባ የሚገኘው በምዕራብ ኢትዮጵያ በቤንሻንጉል ጉሙስ ክልል በዳቡስ ወንዝ አቅራቢያ መሆኑን ምንጮች አያይዘው ጠቁመዋል። በተባበሩት አረብ ኤምሬቶች እየተቋቋመ የሚገኘውን ወታደራዊ ማሰልጠኛ የኢትዮጵያ መከላከያ ሰራዊት የወታደራዊ መረጃና ደህንነት ሹሙ ጄኔራል ጌታቸው ጉዲና በሚስጥር ይመሩታል ተብለዋል። በቤንሻንጉል ጉሙስ ክልል በሚቋቋመው ወታደራዊ ማሰልጠኛ ስፍራ የኢትዮጵያ መከላከያ ሰራዊት የምህንድስና ባለሙያዎች የጫካ ምንጣሮና ቁፋሮ ስራዎችን በሚያከናውኑበት ወቅት የተባበሩት አረብ ኤምሬቶች ወታደራዊ መኮንኖችን በሄሊኮፍተር ወደ ስፍራው አቅንተው ጉብኝት ማድረጋቸውን ዞብል ፖስት ጉዳዩን በቅርበት ከሚያውቁ የመረጃ ምንጮች መረጃ አግኝቻለሁ ብለዋል። ማሰልጠኛ የሚቋቋምበት ዋነኛ ምክንያትም የውጭ ሀገር ወታደሮችን ለማሰልጠን ነው ተብለዋል። በዚህ የወታደራዊ ማሰልጠኛ የጦር ሰፈር በተባበሩት አረብ ኤምሬቶች ድጋፍ የሚደረግለት ጄኔራል ሀምዳን ዳጋሎ ፈጥኖ ደራሽ ወታደሮች በዋነኛ ቁርጠኛነት እንደሚሰለጥኑበት የተነገረ ሲሆን በሱዳን የእርስ በርስ ጦርነት የሚሳተፉ ቅጥረኛ ወታደሮችን ስልጠና ይሰጣቸዋል ተብሎ እንደሚታሰብ የመረጃ ምንጫችን ገልጸዋል። ይህም በአብይ አህመድ ቅጥረኛነት ለባዕድ ሀገራት ተላልፎ በተሰጠ የኢትዮጵያ ግዛት የሚገነባው ማሰልጠኛ በቀጠናው የሚገኙ ሀገራት አሸባሪዎችና ተጠቃሚዎች የሚሰለጥኑበት ሲሆን ይህም ሀገራቱን አደጋ ላይ የሚጥል የቀጠናውንም ውጥረት የሚያባብስና ግጭቶች እንዲስፋፉ በር የሚከፍት ነው እየተባለ ነው። በደቡብ ኢትዮጵያ የተከሰተው በሽታ ማርበርግ የተባለ ቫይረስ መሆኑ ሲገለጽ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገድላል ተባለ። በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው በሽታ መንስኤ ማርበርግ ቫይረስ እንደሆነ መለየቱን የጤና ሚኒስቴር አስታውቋል። ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሪፍሬንስ ላብራቶሪ በተሰራው የዘረመል ምርመራ መሰረት በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል። ምልክቶቹም ትኩሳት፣ የጡንቻ ሕመም፣ ተቅማጥ፣ ማስታወክ እና አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊ ለሞት ሊያበቃ የሚችል ነውም ተብሏል። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ በቫይረስ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት አፍሪካ ውስጥ እንደሆነም ታውቋል። ቫይረስ ከአንድ ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞት አብቅቶ እንደነበር ሲገለጽ የማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች ተናግረዋል። የዓለም ጤና ድርጅት ሚኒስትሮች እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገድላል ሲል ገልጸዋል። ቀደም ሲል በተከሰቱት የበሽታ ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑትን ታካሚዎች ህይወታቸው አልፏልን የተባለው የተባበሩት መንግስታት የሱዳን የጅምላ ግድያ ፈጻሚዎችን ተጠያቂ የሚያደርግ ምርመራ እንዲካሄድ ወሰነ። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ ያሰማነው የማንቂያ ደውል አዳማጭ አላገኘም ሲሉ አርብ እለት በተካሄደው አስቸኳይ ጉባኤ ላይ ተናግረዋል። በኤልፋሽር መሬት ላይ የፈሰሰው ደም ከጠፈር ፎቶግራፍ ተነስቷል። ባለም አቀፉ ማህበረሰብ ላይ የተመዘገበው ክሽፈት በግልጽ የማይታይ መሆኑ ድርጊቱ ያደረሰውን ጉዳት አይቀንሰውም ሲሉም ተደምጠዋል። ከሁለት ዓመት በፊት በሱዳን የእርስ በርስ ጦርነት ከተነሳበት ጊዜ ጀምሮ 150 ሺህ ሰዎች ተገድለዋል። 12 ሚሊዮን ሱዳናውያን ደግሞ ከመኖሪያቸው ለመፈናቀል ተገድደዋል። አዲሱ ምርመራ የኤልፋ ሽሩ ግድያ እንዲፈጸም ማን ትዕዛዝ እንደሰጠና ማን እንዳካሄደው የመለየት ኃላፊነት ተጥሎበታል። በምርመራው የሚደረስባቸው ግኝቶች ለዓለም አቀፉ የወንጀል ፍርድ ቤት ሊቀርቡ ይችላል። የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ተርክ የሱዳንን ጦርነት የሚያቀጣጥሉ እንዲሁም ከእልቂት የሚያተርፉ ያሏቸውን ግለሰቦችና ኩባንያዎች አስጠንቅቀዋል። ይሁን እንጂ ጦርነቱን እየደገፉ ያሉ ሌሎች አገራት በተመለከተ የተጠቀሰ ነገር አለመኖሩ ቅሬታ አስነስቷል። የተባበሩት አረብ ኤምሬቶች ለሱዳን ፈጥኖ ደራሽ ኃይል መሳሪያዎችን በማጓጓዝ ትከሰሳለች። ኢራን ደግሞ ለአገሪቱ ጦር መሳሪያ ታቀርባለች ውንጀላ አቀርቦባታል። ከዚህም ባሻገር ባጋጠመው የገንዘብ እጥረት ምክንያት በሱዳን የሚያከናውነው የሰብአዊ ድጋፍ ለማስቀጠል ተግዳሮት ያጋጠመው የተባበሩት መንግስታት ታማኝ ምርመራ ለማካሄድ አቅም ሊያጥረው ይችላል የሚል ስጋት እየተነሳ ነው። ለ18 ወራት ከበባ ውስጥ ያሳለፈችው ኤልፋሽር ባለፈው ወር በፈጥኖ ደራሹ ኃይል ቁጥጥር ስር ገብታለች። ኤልፋሽር የሱዳን ጦርና አጋሮቹ በዳርፉር የያዟት ብቸኛ ከተማ ነበረች። አርኤስኤፍ በከተማዋና በሌሎች የዳርፉር አካባቢዎች አረብ ያልሆኑ የማህበረሰብ ክፍሎችን ኢላማ አድርጓል የሚል ውንጀላ ይቀርብበታል። ቡድኑ ግን ይህንን ክስ አይቀበልም። የዚህ ጦርነት አንዱ አስከፊ ገጽታ አስከፊ ግፎችን የሚያሳዩ ቪዲዮዎችና ፎቶዎች በከፍተኛ መጠን በማህበራዊ ሚዲያ ገጾች ላይ የሚለቀቁ መሆኑ ነው። እነዚህ ቪዲዮዎች ብዙውን ጊዜ የሚቀረጹት ድርጊቱን በሚፈጽሙት ሰዎች ነው። እነዚህ የዲጂታል ማስረጃው ተተንትነው ወንጀል ፈጻሚዎችን ወደ ፍርድ ለማቅረብ እንደሚውሉ ተመራማሪዎች ይናገራሉ። ላለፉት ሀያ ዓመታት የሱዳንን ሁኔታ ሲከታተሉ የቆዩት የመንግስታቱ ድርጅት የእውነት አፈላላጊ ተልዕኮ አባል ሞና ሪሽማዊ የሱዳን በተለይም፣ ኤልፋሽር ህዝብ እየተጋፈጠ ያለው ሁኔታ ከዚህ በፊት በጭራሽ ተመልክቼው የማላቀው ነው ብለዋል። በአሁኑ ሰዓት በዳርፉር ያጋጠመው መከራ መጠን ከ20 ዓመት በፊት የጃንጃዊድ ታጣቂዎች በክልሉ የዘር ማጥፋት በፈጸሙበት ጊዜም የበለጠ መሆኑን ከቢቢሲ ኒውስ ዴይ ፕሮግራም ባደረጉት ቆይታ ተናግረዋል። በኤልፋሽር የጅምላ ግድያ በፈጸመው የሚከሰሰው አርኤስኤፍ መነሻው በዳርፉር የዘር ማጥፋት የፈጸመው የጃንጃዊት ታጣቂ ቡድን እንደሆነ አይዘነጋም። በዚያን ወቅት ጥቃቶች ያተኩረ የነበረው መንደሮች ላይ መሆኑን የሚያስረዱት ሪሽማዊ፣ አሁን ግን አርኤስኤፍ መላ ከተማውን እና በመቶ ሺዎች የሚቆጠሩ ሰዎችን ያስጠለሉ የተፈናቃይ ካምፖችን ኢላማ ማድረጉን ገልጸዋል። አስከፊ የጅምላ ግድያ፣ መድፈርና ስቃይ፣ ትስወራ፣ የሰዎች መጥፋት ይህ ሁሉ የሆነው ከ18ምንቱ የቆየው ከበባና ረሃብ በተጫ